ፊደል ቀማሪ የዘመን አቆጣጠር አርቃቂ የተጋጩን አስታራቂ በሆነው የአማራ ሕዝብ ላይ የታወጀን ጦርነት በዋናነት በመምራት ላይ የሚገኘው አበባው ታደሰ ጀነራሎችን እያስደነገጠ ወርሃዊ ሪፖርት ማቅረቡ ተሰምተዋል። ፋኖ ጸረ ድሮን መሳሪያ መታጠቁ ተረጋግጧል። አነጋጋሪውን የፋኖ ሌላ መሳሪያ የማስገባት እቅድም ጀነራሉ ተናግረዋል። ያልተሰማውን መረጃ በዝርዝር ይዘነዋል፣ ትሰሙታላችሁ። ለአመታት ጫካ ተቀምጦ ሕፃናትና ሴትን ሲገድልና ሲያግት ሲያፈናቅልና ሲዘርፍ የነበረው የነሽ መልስ አብዲሳ ገዳይ ቡድን የለመደ ግብሩን በአዲስ አበባ ከተማ መፈጸሙ ተሰምተዋል። በከተማዋ የነበረው ተኩስ ከባድ መዘዝ አምጥቷል እና ዳነቻ አቤም ያልተጠብቀውም ብለዋል። ሌላኛው መረጃችን ነው። ከትናንት ጀምሮ እስከዚህ ሰዓት ድረስ በቀጠለ ውጊያ በጎጃምና ወሎ ሁለት ግንባሮች ፋኖ ድል ቀንቶታል። ከቦታው የደረሰ መረጃ አለ አሰናድተን ነዋል። የብልጽግናውን አገዛዝ ከባድ የፍራት ቆፈን ውስጥ የከተተ ጉዳይ ከወደ ጎንደር ተሰምተዋል። እስከ መጨረሻው ድረስ አብራችሁን ከሆናችሁ ወደ እናንተ ይደርሳል። ገርሰሪ ፊደል ቀማሪ፣ የዘመን አቆጣጠር አርቃቂ፣ የተጋጩን አስታራቂ በሆነው የአማራ ሕዝብ ላይ የታወጀን ጦርነት በዋናነት በመምራት ላይ የሚገኘው አበባው ታደሰ እስከ ታህሳስ 30 እንጨርሰዋለን ያለውን ውጊያ አስመልክቶ ለአዛዦቹ ወራዊ ሪፖርት ማቅረቡ ተሰምተዋል። ብርሃኑ ጁላና፣ የአየር ኃይል ዋና አዛዥ ይልማ መርዳ ሳ በተገኙበት ሪፖርቱን በክልሉ የማይበገርና ፋኖን የሚገዳደር ሚሊሻ አቋቁመናል፣ ከዚህ በኋላ መከላከያ ከፋኖ ጋር አይዋጋም ያለው ጀነራሉ ፋኖን አውደ ግንባር ላይ እንጂ በከባድ መሳሪያና በድሮን ማጥቃት አይቻልም ሲልም ጨምሮ ባቀረበው ሪፖርት ጀነራሎች ከበድ ያለ ትርምስ ላይ ገብተው ነበርም ተብሏል። በጉዳዩ ዙሪያ ማብራሪያ እንዲሰጥ የተጠየቀው አበባው ታደሰ ፋኖ ጸረ ድሮን መሳሪያ መታጠቁን አረጋግጠናል፣ መድፍና ዙ 23ም አይመቱትም ሲል ምላሽ የሰጠ ሲሆን የፋኖ ወታደራዊ መሳሪያ ደጋፊዎች በሚልም ኤርትራን ጨምሮ ሌሎች ሀገራትን ከሰዋል። ከታጠቀው እስራኤል ሰራሽ የድሮን መሳሪያ በተጨማሪ የሮኬት ድጋፍ ለማግኘት በውጭ ደጋፊዎች በኩል እየተነጋገረ ነው ያለው ጀነራሉ። ፋኖን አውደ ግንባር ላይ ባለበት መግጠም ብቸኛ አማራጭ በመሆኑ ነው የክልሉን ታጣቂ ቁጥርና አቅም መገንባት ያስፈለገን ሲልም ገልጿል። ይህ በእንዲህ እንዳለ አለቆቹን ለማስደሰት ካለው ነባራዊ ሁኔታ ጋር የማይገናኝ ሪፖርት ያቀረበው አበባው ታደሰ ጠናክረናቸዋል ያለው የሚኒሻ አባላት በሚደረጉ አውደ ግንባሮች በሙሉ ተሸንፈው እጅ ሲሰጡ እንጂ ድል ሲቀናቸው ታይቶም ተሰምቶም አለመ ታወቁ ብዙዎችን አስደንግጧል። እነ ብርሃኑ ጁላን ለማስደሰት ደፋ ቀና እያለ የሚገኘው አበባው ታደሰ ባነሳው ፋኖን ከሌሎች ሀገሮች የመሳሪያ ድጋፍ አግኝቷል የሚል ክስም የፋኖ መሪዎች ከዚህ ቀደም እንደገለጹት የራሳቸው አቅምና የደጀናቸው የአማራ ሕዝብ ብርታት እንጂ በማንም እየተደገፍን አይደለም የምናሸንፈው ማለታቸው ይታወሳል። በሌላ መረጃ የአማራ ፋኖ በጎጃም ዋና አዛዥ የሆነው አርበኛ ዘመነ ካሴ አስቸኳይና የመጨረሻ ለውን ማሳሰቢያ ይፋ አድርጓል። ለመላው የአማራ ሕዝብ እንደምን ሰነበታችሁ አርበኛ ዘመነ ካሴ ብሎ በሚጀምረው መልእክቱ ህዳር 27 2017 ዓ.ም አርብ ዕለት ድርጅታችን የህዝብ ደህንነት ለመጠበቅ ሲባል ለተወሰነ ጊዜ የሚቆይ የአገልግሎት ተቋማት እቀባና የተሽከርካሪ እንቅስቃሴ ክልከላ መመሪያ ማስተላለፉ ይታወቃል ያለ ሲሆን ትዕዛዙ ከሰኞ ህዳር 30 ቀን 2017 ዓ.ም ጀምሮ ተግባራዊ የሚደረግ ሲሆን ጥሪው የስራ ማቆም አድማን የሚጨምር መሆኑን በድጋሚ ማሳወቅ እወዳለሁ። ይህን ትዕዛዝ ተላልፎ የተገኘ ግለሰብ ወይንም ቡድን ላይ የማያዳግም እርምጃ የሚወሰድ ይሆናል። አስፈላጊውን ቅድመ ዝግጅት እንዳለቀ በጥቂት ቀናት ውስጥ የአውሮፕላን በረራም ላልተወሰነ ጊዜ ሙሉ በሙሉ የምናስቆም ይሆናል ሲልም ገልጿል። በዚህ አጋጣሚ ለመላው አማራ አርሶ አደሮችና የከተማ ነዋሪዎች አንድ አጭር ግን ታሪካዊ ጥሪ ማድረግ እንፈልጋለን። እንደሚታወቀው ገና ከጽንሰቱ የአማራን ሕዝብ ሙሉ በሙሉ ትጥቅ አስፈትቶ ዱላ እንኳን ከልክሎ የህዝባችን ጉልበትና ወኔ መስለብ የሚችልበት ጊዜን አጋጣሚ ሲጠብቅ የቆየው ጠላት በተለይ በዚህ ወር ውስጥ የአቧዋራ ቤት ሰብሮ እየገባ የአርሶ አደሩን የከተማ ነዋሪን መሳሪያ እየነጠቀ ይገኛል። መሳሪያውን ከአማራው አርሶ አደር እና ከተሜ እጅ ነጥቆ በስነ ልቦናም በጉልበትም ባዶ የሆነ አማራን ከመፍጠር ባለፈ የነጠቀውን መሳሪያ ጎዳና ላይ አፍሶ ወደ ውትድርና ማሰልጠኛ ተቋማት ለአጋዛቸው ህጻናት ሊያስታጥቃቸው መዘጋጀቱን ድርጅታችን ደርሶበታል። ስለዚህ የአማራ ህዝብ ሆይስ ለስነ ልቦና ጋሻ፣ ለማንነት ዋሻ፣ ለቤትህና ለበረትህ መከታ፣ ለቤተሰብ ሃለኝታ፣ ለታሪክህና ነባር ሴት ዋልታ የሆነውን መሳሪያ እንድትጠብቅ አደራ እንላለን። ሁለት አማራጮች እጆች ላይ አሉ። አንደኛ መሳሪያን ይዘህ ፋኖን በመቀላቀል ዘላለማዊ ጠላትህን ለዘላለም ማሸነፍና ህልውና ማረጋገጥ፣ ሁለተኛ ከኛ በየአካባቢ ለሚገኝ የፋኖ መዋቅር በጊዜያዊነት በውሰት መስጠት። የአማራን ህዝብ ከጥጃ ብረቶቹና ጥጆቹ ለይተ ማሰብ አይቻልም። እስትንፋሶቹ ክቡርና ኩራት የማንነቱ አስኳሎች ናቸው። ጥጆቹ ዓለሙ፣ የጥጃ ብረቱ ቅስሙ ናቸው። ስለዚህ ሁሉንም ዋጋ ከፍለን እንጠብቃቸዋለን። በዚህ ሂደት ውስጥ አርሶ አደሩና የከተማ ነዋሪ ተባባሪ እንዲሆን አደራ እንላለን ሲል አርበኛው መልእክቱን ቋጭተዋል። በሌላ መረጃ ለዓመታት ጫካ ተቀምጦ ህጻናትና ሴትን ሲገድልና ሲያግድ ሲያፈናቅልና ሲዘርፍ የነበረው የነሽ መልስ አብዲስ ገዳይ ቡድን የለመደግ ጉምሩክን በአዲስ አበባ ከተማ መፈጸሙ ተሰምተዋል። የበርካታ ዲፕሎማሲዎች መቀመጫ የአደባባይ በዓላት ሊያከብሩ የሚመጡ ሰዎች ባንዲራ መልበስ ሰላም ያሰጥናል የሚሉ ካድሬዎች የሚመሯት አዲስ አበባ በታሪኳ የመጀመሪያዋ ፖለቲካዊ ክስረት አስተናግዳለች። ከነሽመልስ አብዲሳ ጋር የሰላም ስምምነት ላይ ደርሷል የተባለው ሸኔ የሽብር መዝገብ ውስጥ ሳይሰረዝለት ትጥቁን ሳይፈታና ሹርባውን ሳይቆርጥ ወደ ከተማው የመግባቱ ነገር አጠያያቂ ቢሆንም አገዛዙ እንደሚለው የሸኔ ታጣቂ ወደ ታድሶ ስልጠና ሳይሆን ወደ አማራ ክልል ለሚደረግ ዘመቻ መከላከያን እየተቀላቀሉ መሆናቸው መሆናቸውም ተረጋግጧል። ትናንት አመሻሽ ላይ ከተማዋን በተኩስ ንጣት የነበረው ሸኔ መገናኛና ሳሪስ አካባቢ ሁለት ንጹሃን መግደሉ የተገለጸ ሲሆን በከተማዋ መሀል የተለመደ የጥላቻ መፎክሩን ሲያሰማ እንደነበረም ተገልጿል። አራት ኪሎ ያለውና አዲሱ ተደራዳሪ ልዩነት የላቸውም የሚለውን የተቃዋሚዎች ንግግር እውን እያደረገ ክስተት በከተማዋ የተፈጸመ ሲሆን የከተማዋ ሹማምንት በነበረው ተኩስ ህዝቡ ደነገጠልን በሚል ደስታ ላይ ነበሩም ተብሏል። የአዲስ አበባ ህዝብ መቋሚያ የሌለው አመፅ በነገ ከዛሬ ጠበቃ ላይ የሚገኙት ሹማምንት ሸኔ እየተኮሰ እንዲገ የተፈለገበት ብቸኛ ምክንያት ከተማዋ በእኛ ነው የምትጠበቀው ለማለት ነው ሲሉ በርካቶች ገልጸውታል። ባንዲራ የያዙ ወጣቶችን ጭፈራ ሳይቀር በመግለጫ የሚያወግዙት ተቋማት፣ ፓርቲዎችና ፖለቲከኞች ጉዳዩን አይቶ ባላዩ ማለፋቸው የተገለጸ ሲሆን እና ዳነቻ አቤ ጉዳዩን ሸኔ ደስታውን እየገለጸ ነው ሲሉም አሞካሽተውታል። በሌላ መረጃ እያማራ ፋኖ በወሎ በቀጥለው የህልውና ተጋድሎ የጊራናው ባለሸረጡ ክፍለ ጦር ታላቅ ድል መጎናጸፉ ተገልጿል። መነሻውን ከመርሳ ከተማ ያደረገው የአብይ አህመድ ዙፋን ጠብ ሰራዊት በሞርታር በዙ 23 በብረት ለበስ ታግዞ ጥቃት ለመፈጸም ወደ ሊፕሶና ማላምባ ያመራ ቢሆንም የዋርካው መሪ ወዳጁ ልጆች በፋኖ እንድሪስ ጉደሌ የሚመራው ባለሽርጡ ክፍለ ጦር አይቀጡ ቅጣት በመቅጣት ወደ መጣበት መልሰውታል። በዚህ ተጋድሎም ያገዛዙ ኃይል ሙትና ቁስለኛ የሆነ ሲሆን በፋኖ የደረሰበትን እያወደ ውጊያ ሽንፈት መቋቋም ሲያቀተው ወደ ህዝብ ሞርታር በማስወንጨፍ ሶስት ንጹሐንን ህይወት ቀጥፏል። እንዲሁም ብዙዎችን ቀላልና ከባድ ቁስለኛ አድርጓል። የጅራናው ባለሽርጡ ክፍለ ጦርም ቀጠናውን ተቆጣጥሮ በርካታ ተጋድሎችን እያደረገ እንደሆነም ይታወቃል። ከግንባር መረጃ ሳንወጣ በጎጃም ሸበል በረንታ ወረዳ ከትናንት እስከ ዛሬ ማለዳ ድረስ በቀጠለ ከባድ ውጊያ ፋኖ ድል ቀንቶታል በቀጠናው የሚንቀሳቀሰው የአማራ ህዝብ አለኝታ የሆነው የፋኖ ሰራዊት ወደ ከተማ ዘልቆ በመግባት ታሪክ መስራቱን የገለጸ ሲሆን ሽፈራው ገርባው ብርጌድ በአብይ አህመድ ወንበር አስጠባቂ ቡድን አባላት ላይ ድል መቀዳጀቱ ተገልጿል ትናንት የተጀመረው ፈጣን ማጥቃት የጠላት ሬጅመንት አዛዡን ጨምሮ ከ15 በላይ የጠላት ኃይል ሲሸኝ አንድ ፖሊስ ኃላፊና ሦስት ሚሊሻዎች ተሸኝተዋልም ተብሏል ከተሸኙት የጠላት ኃይሎች በተጨማሪ ከባድ ቁስለኛ ሆነው ሆስፒታል እያጣጣሩ እንዳሉም ተሰምተናል። በሌላ መረጃ ትናንት ዳር 292017 ዓም ለጎንደር ሕዝብ ለጎንደር አርበኞችና ለመላው የአማራ ሕዝብ እንዲሁም የለውና ታጋዮች በአንድ አደረጃጀት የመገመድ መቅድም ታሪካዊት ቀን ሆና መመዝገቧም ተገልጿል። በአርበኛ በአዩ ቀናው የሚመራው የሚመረው የአማራ ፋኖ በጎንደር እና በአርበኛ ሀብቴ ወልዴ የሚመራው የአማራ ፋኖ ጎንደር እዝ ወደ አንድ ቀጠናዊ አታጋይ ተቋምነት ለመምጣት ከስምምነት ላይ መድረሳቸውን ባወጡት የጋራ መግለጫ ሰውቀዋል። በአርበኛ በአዩ ቀና የሚመራው የሚመረው የአማራ ፋኖ በጎንደር ከየትኛውም አይነት አደረጃጀት ውስጥ አለመኖሩን በተቋሙ መሪ አርበኛ ባዩ ቀናው በኩል የተገለጸ ሲሆን በአርበኛ ሀብቴ ወልዴ የሚመራው የአማራ ፋኖ ጎንደር እዝ በኩሉ በበኩሉ ከአማራ ፋኖ ህዝባዊ ድርጅት ራሱን እንዳገለለና ሁለቱም አደረጃጀቶች ከምንም አደረጃጀት ነጻ ሆነው የአንድ ተቋምነት አደረጃጀቶችን በሰየሟቸው አመቻች ግብረ ኃይሎች አማካኝነት ቋጭተው የመጨረሻውን ዝርዝር መግለጫ እንደሚሰጡ የበላይ ጠባቂ አባቶች በተገኙበት መስጠት ችለዋል። ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የእኛ አይነት ህዝባዊና ብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሮአዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆምንበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት ሦስት ወራት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 ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጎረመርም ደገው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው።